ዋና ዋና ዜናዎች። በቤኒሻንጉል ጉሙዝ ክልል የስራ ባህል በማደጉና የግብርና ግብአቶች በመሟላታቸው ከዘንድሮ መኸር 24 ሚሊዮን ኩንታል ምርት እንደሚጠበቅ ተገለጸ። እንደውላችኋል ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር በበሙሉ ነኝ። አብራችሁን ቆዩ። በጋምቤላ ከተማ በተደጋጋሚ በሚከሰተው ጎርፍ መቸገራቸውን ነዋሪዎች ገለጹ። ችግሩን በዘላቂነት ለመፍታትም በጥናት ላይ የተመሰረተ የጎርፍ መቀልበሻ ግንባታ እየተካሄደ መሆኑን የክልሉ ርዕሰ መስተዳድር አቶ ጋትሉዋክ ቱት ገልጸዋል። ደረጀ ግዛው የጋምቤላ ከተማ ዝቅተኛ የመሬት አቀማመጥ ላይ መከተማዋን ተከትሎ በተደጋጋሚ ጎርፍ ይከሰታል። የከተማዋ ነዋሪዎችም ችግሩ ከመቀነስ ይልቅ እየተባባሰ መምጣቱን ይናገራሉ። አሁን ያለንበት ዜሮ ሶስት አካባቢ እንደምታየው በየሳምንቱ በጎርፍ እየተለቀለቀ ነው ይህን ያመጣው ምንድ ነው? የመንገዱ መበላሸት ነው። መንገዶች ዳር የሚደረግ ህገ ወጥ ግንባታና የፍሳሽ ማስወገጃ ቱቦዎች በቆሻሻ በመደፈኑ ችግሩን እንዳባባሰውም ነዋሪዎቹ ይገልጻሉ። በደጋጋሚ የጎርፍ አደጋዎች ወይም ክስተቶች በዙ ጊዜ ያለው ግን ምንድ ነው? መንገዱ አሰራር ነው። ብዙ ጊዜ ያው እንትን ያለው ያለው እዛ ላይ ጎልነጎል ደግሞ ህገ ወጥ ግንባታዎች ጎርፉን እንዳይሄድና መንገዱን እንዲያበላሽ አድርገዋል። መንገዱም በጣም ተቆፋፍረዋል። በየቦታ ያለው በያከታጃ ስለዚህ ዋሀ ስለሚቋጠር በጣም አስቸጋሪ ይሆናል። ሰው የእግር መንገድ ደግሞ ወደ የአስፋልት መንገድ የሚገባበት ሁኔታ አለ። ጋምቤላ ክልል ርዕሰ መስተዳደር አቶ ጋት ሎክቱት ኮስም ችግሩ አሳሳቢ እንደሆነ በመግለጽ የነዋሪውን ሀሳብ ይጋራሉ። የከተማን ጎርፍ ችግር በየዓመቱ በከረምት ወራት አካባቢ ይከሰሳል። ዘላቂ መፍትሄዎች አልተሰጣቸውም ነበረ ጊዜያዊ መፍትሄዎች ናቸው። ትኩረት የሰጠው በተለይ በከተማ አስተዳደር ካንቲባ ብዙ የሰሩበት ነገሮች አልነበሩ። የዋ መስመሮች በተለይ ቱቦዎችም የተዘጉበት ሁኔታዎች አሉ። ይህን የከተማ ነዋሪዎች ጥንቃቄ ጉድለት ነው። የጋምቤላ ከተማን የጎርፍ ችግር በዘላቂነት ለመቅረፍም የክልሉ መንግስት ጥናት አስጠንቶ ወደ ግንባታ መግባቱን ርዕሰ መስተዳደሩ ገልጸዋል። በአሁኑ ሰዓት የዋሃ ዳይቨሽን ስራ የተሰራበት ሁኔታ አለ። በተለይ ከኖክ እና ወደ ግራን ሆቴል አተገባ አካባቢ ትልቅ የዳይቨሽን ስራ የሰራ ነው። ይህ ድሬኔጅ ሲስተም ዘላቂ መፍትሄ ይሆናል ብለን ነው። አሁን ክልሉ መንግስትና የከተማ አስተዳደር ካንትባ በጋራ በመከናጀት ይህንን ፕሮጀክት አወተናል። ይህ ፕሮጀክት ጥሩ ያደርጎታል። መኪናቱም አጠቃላይ ዋውን ድሬኔጅ ሲስተሙ ከሰራበት እንደገና ወደ ጀጀቢ ወንዝ የሚገባበት ሚንስ ነው አሁን እየተፈጠረ ያለው ስለዚህ ይህንን ዘላግም መፍትሄ ይሆናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የጋዜጠኞች ቡድን በከተማዋ በተዘዋወርንበት ወቅት በተደጋጋሚ የሚደርሰውን ጎርፍ በዘላቂነት ይፈታል የተባለው ግንባታ መጀመሩን ተመልክተናል። ነዋሪዎቹ በበኩላቸው በከተማዋ የሚከሰተውን ተደጋጋሚ ጎርፍ በዘላቂነት ይቀርፋል የተባለው ግንባታ ለዚህ ዓመት ባይደርስም በጎርፍ ምክንያት የሚደርሰውን አደጋ ይቀርፋል የሚል ተስፋን ሰንቀዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደረጀ ግዛው ነኝ፣ ጋምቤላ። ከአመት ወደ አመት የሚጠቀሙትን የማዳበሪያ ግብዓትና ዘመናዊ አሰራሮች በማሳደጋቸው ምርታማነታቸው እያደገ መምጣቱን በቤንሻንጉል ጉሙዝ ክልል የሚኖሩ አርሶ አደሮች ተናገሩ። በክልሉ ምርታማነት በ2010 የምርት ዘመን 24 ሚሊዮን ኩንታል ይጠበቃል። ይላል ወርቆ በቤንሻንጉል ጉሙዝ ክልል በአምባሲ ወረዳ ነው የሚኖሩት። ማልደው ተነስተው ሰኔ መጀመሪያ ላይ ይዘሩትን ሰብል በማረም ላይ ሳሉ አገኘናቸው። ከመቶ ወደ አመት የሚጠቀሙትን የማዳበሪያ ግብዓትና ዘመናዊ አሰራሮቻቸውን በማሳደጋቸው ምርታማነታችን እያደገ መጥቷል። ይላሉም ምርታችን በየሰዓቱ አሁን እየጨመረ ነው ያለው። ድሮ ስናገኝ ከነበረው እጥፍ እየወጣ ነው ያለው። ይህም ማለት ኮምፖስት በማዘጋጀት ከመሬቱ ላይ ፍግ በመጨመርና ደጋግመን በማረስ ከባለሙያ ጋር አብረን ስለምንሰራ አሁን የተሻለ ምርት የምናገኝበት ሰአት ላይ ነው ያለ የተሻለ ምርት እያገኘን ያለ ነው። በብትን ዘርቸው ይህን ሰላሳ ኩንታል ማሽላ ላወቅችለን ነበር። በአመቱ በግብርና ተጠቀምኩትና በአኩሪ አተር ረዘመብን ዘጠኝ ኩንታል ብቻ ነው የሆነው። አሁን የዘንድሮውን ይህን የምታየው መሬት ጥቅም የምናየው ይህን ማዝያት ሀምሳ እስታርባ ኩንታል እጠብቀዋለሁ በእኔ ጌታ ታለ ማለት ነው። ለምሳሌ አሁን በቆሎ ባነሳ አማካኝ ምርታማነትን ስናይ ወደ ሰላሳ ስምንት ኩንታል ደርሷል። ሌላ ማሽላ ያው እንደምታዩት አሁን ማሽላ በመስመር የመዘራቱ ነው እሱ በተናጠል ስናየው ያው 45 ኩንታል የሚያገኙ አርሶአደሮች አሉ ነገር እንደ ክልሉ ደግሞ የሚያወርዱ ቴክኖሎጂ ያጠቃቀምኑም ስላሉ እስከ 22 ነጥብ አምስት ኩንታል አማካይ የክልሉ ምርታማነት ነው በቤንሻንጉል ጉሙዝ ክልል በአጠቃላይ በእርሻ ሊለማ የሚችል 3.2 ሚሊየን ሄክታር መሬት ቢኖርም እስካሁን ሊለማ የቻለው ግን ከ812 ሺህ ሄክታር በላይ አይበልጥም። በዚህ የመኸር ወቅት ደግሞ 810 ሺህ ሄክታር መሬት በዘር ተሸፍኗል። 1995 አካባቢ አጠቃላይ በመኸር እርሻ የሚለማ ከ2 ሺህ ያልበለጠ ነበረ። አሁን እዚህ የደረሰው ቀደም ባሉት ጊዜያት የመሰረተ ልማትም የስራ ባህልም የዳበረ ስላልነበረ በርካታ አርሶ አደሮች በተለያዩ ስራዎች፣ በወርቅ ቁፋሮ በተለያዩ ስራዎች ላይ ትኩረት ሲያደርጉ የነበረው አሁን ቴክኖሎጂን በመጠቀም በኤክስቴንሽን አደረጃጀት በመደራጀት የእርሻ እንቅስቃሴ እያደረጉ ያለውም ለመሬትም ወደ እርሻ እየተቀየረ እየሰሩ ስላሉ በየጊዜው እያደገ ነው የመጣና በዚህም በዚህ በ2009/10 የምርት ዘመን ወደ 24 ሚሊዮን ኩንታል ምርት ይጠበቃል። ይህንን እቅድ ለማሳካት የሚያስችሉ መልካም አጋጣሚዎች መፈጠራቸውንም ነው አቶ ሙለታ የተናገሩት። አንደኛ አርሶ አደሩ ኮምፖስት ፊግ መጠቀም አዝማሚያ ከጊዜ ወደ ጊዜ እየጨመረ ነው ያለ በዚህ አመት፣ አምና ከነበረን የኬሚካል ማዳበሪያ አጠቃቀም ወደ 67 በመቶ እድገት አሳይቷል። ስለዚህ ይህ ከተጠቀሙና የዝናብ ሁኔታም በሁሉም ወረዳዎች ለማለት ይቻላል ጥሩ የዝናብ ስርጭት ስላለ ያቀነውን የምርት እናገኛለን፣ የሚል እምነት አለን። ለኤቢሲ ዘገባ ቢላል ወርቁ አሶሳ። በቅርቡ የደንበኞችን አገልግሎት ለማሻሻል የኢትዮጵያ አየር መንገድ አዲስ አደረጃጀት አጽድቋል። አዲስ አደረጃጀቱም የኢትዮጵያ ኤርፖርቶች ድርጅት፣ የመንገደኞች በረራ አገልግሎት፣ የጭነትና የሎጂስቲክስ ማዕከል የአቪዬሽን አካዳሚ የኢትዮጵያ የበረራ ምግብ ማደራጃ አገልግሎት፣ የኢትዮጵያ የጥገና አገልግሎት እንዲሁም የኢትዮጵያ ሆቴልና ቱሪዝም አገልግሎትን በማጣመር ግዙፍ የአቪዬሽን ህብረት ለማቋቋም ያለመ ነው። በዚህ ጉዳይ ላይ ማብራሪያ እንዲሰጡን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን ስቱዲዮ ጋብዘናቸዋል። አቶ ተወልደ እንደምን ዋሉ። ፈቃደኛ ወደ ሆነው ወደ ኢቢሲ ስቱዲዮ ስለመጡ እናመሰግናለን። እንግዲህ በመግቢያችን ላይ እንደጠቀስ ነው ጥምረት ተፈጥሯል። የጥምረቱ መፈጠር ለሀገሪቱ ያለው ፋይዳ ምንድን ነው? በዚህ እንጀምር። እኔም በጣም አመሰግናለሁ። ጥምረቱ እንግዲህ ያው በዋናነት የአቅም ግንባታ ስራ ለመስራት ነው። ግሩፕ ነው አሁን ያቋቋም ነው፣ የኢትዮጵያ አየር መንገድ ግሩፕ። ቅድም እንደተጠቀሰው ብዙ ለወደፊቱ ድርጅቶች ሊሆኑ የሚችሉ ትልልቅ ተቋማት ናቸው አሁን በግሩፕ ውስጥ ያሉት። በሆልዲንግ ካምፓኒ በሌላው ዓለም እንደተለመደ በሆልዲንግ ካምፓኒ ለማቋቋም ነው ዓላማው። እንግዲህ እዛ ትንሽ የሕግ ማዕቀፉን ማስተካከል ይጠይቃል። ለጊዜው አንድ ላይ አድርገን በዛ ሂደት ነው እየሰራ ነው ያለ ነው እና ዓላማው በአጠቃላይ በተለይ በተለይ ኤርፖርት አካባቢ ያለው መስተንግዶ ለማሻሻል ነው እና የተሻለ አቅም የውስጥ አቅም ለመፍጠር ነው እና ድርጅቶቹ ደግሞ በመሀከላቸው ያለው ሲነርጂ በተሻለ ሁኔታ ቅንጅት ፈጥረው እንዲሰሩ ነው። እና ይሄ በአጠቃላይ ተደምሮ አገራችን እንደ አገር ከሌሎች አገሮች ካደጉ አገሮች በአቪዬሽን ዘርፍ ተወዳዳሪ ሆና ማሸነፍ እንዲያስችላት ነው። ምክንያቱም ከጊዜ ወደ ጊዜ ውድድሩ በጣም እየተጠናከረ ነው የመጣው። ኢትዮጵያ አየር መንገድ እንደ አየር መንገድ እስካሁን ድረስ ጥሩ ደረጃ ላይ ነው ያለው። ያው ከአፍሪካ ትልቁ ነው። በዓለምም ቢሆን ደረጃውን እያሻሻለ ነው የመጣው እና አሁን ያለው ውድድር ግን ከዚህ በላይ እየጠነከረ ስለመጣ አሁን ኤርፖርት አካባቢ ትንሽ ችግሮች አሉ እና ዛሬ መንገደኛ በተለይ ትራንዚት መንገደኛ ሰባ በመቶ መንገደኛችን ዛሬ የምናጓጉዘው ትራንዚት ነው እና አየር መንገድ ብቻ ሳይሆን የሚመርጠው ትራንዚት የሚያደርግበት ኤርፖርትም ይመርጣል እና የአዲስ አበባ ኤርፖርት ከዶሃ ከዱባይ ከአቡዳቢ ከጆሃንስበርግ ከካይሮ ከናይሮቢ የመሳሰሉት በአጠገባችን ካሉ ጂኦግራፊካሊ አንድ ላይ የሚገኙ ኤርፖርቶች ጋር ውድድር ውስጥ ነው ያለው እና ተወዳድሮ የማሸነፍ አቅም መፍጠር ያስፈልጋል። ዋናው ዓላማው ይሄ ነው እና ዛሬ በምናወዳድርበት ጊዜ ትንሽ ወደ ኋላ ቀርተናል እዛ እና ኢትዮጵያ አየር መንገድ የረዥም ጊዜ ልምድ ስላለው በዓለም አቀፍ ደረጃ ከመቶ ሶስት በላይ መዳረሻዎች አሉት። ከብዙ ኤርፖርቶች ከመቶ ሶስት ኤርፖርቶች ጋር አብሮ ይሰራል። ያንን ልምድ ተጠቅሞ እዚህ ያለውን አንዳንድ ችግሮች በመስተንግዶ በተለይ በተለይ በደንበኛ መስተንግዶ ዓለም አቀፍ ደረጃ ለማድረስ ነው በዋናነት ፋይዳው ላይ ዘርዘር ያለ መረጃ ሰጥተውናል። ይሄ ልምድ ሲቀመር ወደ ጥምረቱ ሲመጣ የሌሎች ሀገራት ልምድስ ምን ይመስላል? እንደ ምሳሌ የተወሰደስ የምን ሀገር ምሳሌ ነው? ይህንን አብረን እንግዲህ በተለያየ ዓለማችን ክፍል የተለያየ ልምድ አለ። ግሩፕ ማቋቋም በጣም የተለመደ ነው። ሉፍታንዛ ግሩፕ ይባላል። አይኤጅ ግሩፕ የሚባል አለ። ብሪሽ ኤርዌይስ አይቤሪያ የመሳሰለ እንትን የኤርፖርትና ኤርላይን ግንኙነት ግን በተለያየ የዓለማችን ክፍል የተለያየ ልምድ አለ። የአሜሪካ የወሰድን እንደሆነ ኤርፖርቶች በአብዛኛው በከተማ በከተሞች ኦውን የሆንና ለኤርላይኖች ተርሚናሎች ለ20 ዓመት ለ30 ዓመት የማከራየት የረዥም ጊዜ ኪራይ ልምድ አለ። አውሮፓ ከዚህ ለየት ያለ ነው። እኛ አሁን የወሰድ ነው ኤግዛክትሊ እንትን ለማለት የዶሃ ካታር ላይ ዶሃ አዲሱ ሐማድ ኢንተርናሽናል ኤርፖርትና ካታር ኤርዌይስ አንድ ላይ ካታር አቪዬሽን ግሩፕ ውስጥ ነው ያሉት የዩናይትድ አረብ ኤሚሬትስ ዱባይና አቡዳቢም ተመሳሳይ ልምድ አላቸው ትንሽ ልዩነት አለው ወደ ኤዥያ ደግሞ ትንሽ ለየት ያለ ልምዶች ነው ያሉት እና የአሁን የወሰድነው ሙሉ በሙሉ የካታርን ይመሳሰላል ዩኤኢም እንደዚሁ ነው እንግዲህ እዚህ ላይ አሁን አንዳንድ ስጋቶች ሊኖሩ ይችላሉ፣ አዲስ እንደመሆኑ መጠን ግን እነኛ ስጋቶች ኤርፖርቱ እንደ ድርጅት በግሩፕ ውስጥ ሆኖ ይቀጥላል እና ሌሎቹም ባለድርሻ አካላት እኩል ማስተናገድ ይችላል። እንዲያውም የተሻለ የዓለም አቀፍ ደረጃ በምናደርስበት ጊዜ የተሻለ አገልግሎት ይሰጣል። አቶ ተወልደ ገብረ ማርያም የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ እዚህ ስቱዲዮ ተገኝቶ ላደረሱኝ መረጃ አመሰግናለሁ። በሰላም ይሁን። በትግራይ ክልል በዘንድሮ ዓመት ከ147 ሚሊዮን በላይ ችግኞች ለመትከል ታቅዶ እየተሰራ ነው። ችግኞቹን ከመትከል ባለፈ ተንከባክቦ ለማሳደግም እንደሚሰሩ ኢቢሲ ያነጋገራቸው የተለያዩ የህብረተሰብ ክፍሎች ገልጸዋል። አስማማ አስማሙአየ ነው። ይህ የመቀሌ ጫፍ የሆነው የጮማ ተራራ ነው። በዚህ ተራ ላይ ነው እንግዲህ በከተማዋ የተለያዩ የግልና የመንግስት ተቋማት የሚሰሩ ሰራተኞች የችግኝ ተከላ ስነ ስርዓት እያካሄዱ የሚገኙት። መሬት ሽርሸራና ከአንዳንድ የተራቆተ ቦታዎች የመከላከል አንጻር ያው አየሩም የመዛባት ችግር ስላለ ሀገራችንን እንደዚህ በመትከል መንከባከብ አለብን። ይሄ አትክልት ከለማ ለእኛም ለሀገራችን ቅርስ ነው። ይሄ ጮማ ታሪክም እዚህ ላይ የእኛ እጅ እንዲኖርበት ነው፣ አሻራችን እንዲኖርበት ነው። በነበረው የዝናብ ሁኔታ ጥሩ ዝናብ ባለባቸው አካባቢዎች ከ75 በመቶ የሚሆነውን ያው ተክለው ጨርሰዋል። ዝናብ እጥረት ባለባቸው ቆይቶ አሁን በቅርብ በጀመረባቸው ደግሞ 25 በመቶ አካባቢ ደርሰዋል ማለት ነው፣ ከሚተከለው ችግኝ በአጠቃላይ ግን እንደ ክልል ወደ 40 በመቶ የሚሆነውን ያው እስካሁን ተተክሏል ማለት ነው። ይህ እኔ የተከልኩት ችግኝ ጨምሮ በዚህ በጮማ ተራራ በዛሬው እለት ከሰላሳ ሺህ በላይ ችግኞች ተተክለዋል። ታዲያ እነዚህ ችግኞችን ህብረተሰቡ ከተከለ በኋላ በመንከባከብ በኩል ግን ክፍተት እንዳለ ይገለጻል። በዚህ በጮማ ተራራ ችግኝ በመትከል የተሳተፉትስ እነዚህ የተከሏቸው ችግኞች ተከባክበ በማሳደግ ረገድ በቀጣይ ያለባቸው ኃላፊነት ምን ይመስላል? እራሳችን መንከባከብ እንዳለብን ሁሉም ኃላፊነት ተሰምቶት የተከለውን ተክል ውሃ በማጠጣት በመንከባከብ የተሻለ ደረጃ ላይ ለማድረስ መጣር አለበት። በህብረተሰቡ ዘንድም እንዲህ አይነት አዌርኔስ ስራ መስራት የተሻለ ነው ላለሁ ዝም ብለህ ተክለ ከመሄድ አንዳንዴ የመጣ ያው አስር ደቂቃም ይበቃናል እዚሁ ትሪት አድርገ ነው ከሄድን ነገ ጠዋት እኛም እዚሁ ሀገራችንም ያው ለተሻለ አየር የአየር ጸባይ እንዲኖረን ያርጋል ማለት ነው ያግዘናል። ያለፈው አመት አጠቃላይ ክላስተሩ ሳይሆን አጠቃላይ ሰባ ነጥብ አንድ አምስት በመቶ የጽድቀት መጠን አሳይቷል። ዘንድሮም ያለፈው የነበሩ ተሞክሮዎች በደረቅ አካባቢ እንዴት ችግኝ ተክሎ ማጽደቅ ብቻ ሳይሆን ማሳደግ እንደሚቻል ያየንብ ተሞክሮዎችን እንዲሰፋ በማድረግ ዘንድሮም እነዛ ፓኬጆች በስፋት በሁሉም የክልሉ ወረዳዎች በስፋት የተካሄዱ ናቸው። በትግራይ ክልል በዘንድሮ አመት ከ147 ሚሊዮን በላይ የሚሆን ችግኞችን በተለያዩ የክልል ቦታዎች ለመትከል ዝግጅት ተደርጓል። ከነዚህ መካከል ደግሞ አብዛኞቹ የአገር በቀል ዛፎች ናቸው። እነዚህ ችግኞች ታዲያ እንደተተከሉ ሁሉ ተንከባክቦ ማሳደግ ከተቻለ እንደ ጮማ ያሉ እንደዚ አይነት ተራሮችን ለመጠበቅ ትልቅ አስተዋጽኦ ይኖራቸዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አስማሟየ ነው፣ መቀለ። በምዕራብ ጉጂ ዞን ከ60 በላይ ወጣቶች በተለያዩ ዘርፎች የክረምት በጎ ፈቃድ አገልግሎት እየሰጡ መሆኑ ተገለጸ። ወጣቶቹ በዞኑ አንበወላዋ ወረዳ የተራቆቱ አካባቢዎች ላይ ችግኝ በመትከል ተሳድፈ ፎ እያደረጉ መሆኑ ተጠቁሟል። ፀሐይሉ። በምዕራብ ጉጂ ዞን ሀምበላ ዋመና ወረዳ ከሶስት ሺህ በላይ የሚሆኑ ወጣቶች በተያዘው ክረምት እረፍታቸውን የተለያዩ የበጎ ፍቃድ ስራዎች ማከናወን ጀምረዋል። ለመስራት ካቀዷቸው ስራዎች መካከል ደግሞ ችግኝ ተከላ አንደኛው ነው። ወጣቶቹ በወረዳው የተለያዩ ቀበሌዎች በሚገኙ ባዶ ቦታዎች ላይ ችግኝ እየተከሉ ሲሆን፣ እኛም በወረዳው ጮርሳ ጎልጃ ቀበሌ በሚገኘው ባዶ መሬት ላይ ችግኝ ሲተክሉ ነው ያገኘ ናቸው ባሩንሳ ፍጥነት ከታቆዳን ብቅልቱ ከናዳ ባቶን ጅራ የቹ አስረኛ ክፍል ትምህርት አጠናቀን ነው በክረምቱ ችግኝ እየተከለን ያለ ነው። የምን ተክለው በሀገሪቱ ብሎም በአካባቢያችን ድርቅ ተከስቷል። እኛ ደግሞ ይህንን ድርቅ ለመከላከልና በድርቅ ለተጎዱ አካባቢዎች የእንስሳት መኖ ለመደገፍ ነው። ከዚህ ቀደም በሰራ ነው የአካባቢ ጥበቃ ስራ በአካባቢው ሳር በቅሎ ድጋፍ አድርገናል። ከዚህ በፊት የዚህ አካባቢ መሬት ዛሬ እንደተከልንበት መሬት ባዶ ነበር። ችግኝ መትከል ከጀመርን በኋላ ግን አካባቢው አረንጓዴ መሆን ጀምሯል። ዛሬ የምንተክለውን ችግኝም ተንከባክበ እንዲጸድቅ እናደርጋለን። በቀበሌው ከወጣቶቹ ባለፈም የአካባቢው የጸጥታ አካላትም በችግኝ ተከላ ፕሮግራሙ ላይ ተሳትፈዋል። ፋይታ ጋሪ ይህንን ችግኝ መትከላችን ለእኛ ትልቅ ጥቅም አለው። ችግኞቹን መትከል ብቻ ሳይሆን ተንከባክበን ሲጸድቅ በአካባቢያችን በቂ ዝናብ እንድናገኝ ያግዘናል። ከዚህ ሌላም ሌሎች አካባቢዎች ላይም ለመትከል አስበናል። የአንበላ ዋመና ወረዳ ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ጅብሪል ሁሴን በወረዳው ከከፍተኛ እስከ መካከለኛ ትምህርት ተቋማት እንዲሁም የአስረኛ ና የአስራ ሁለተኛ ክፍል ብሔራዊ ፈተና የወሰዱ ወጣቶች ናቸው በተለያዩ የበጎ ፍቃድ ስራዎች የተሰማሩት ብለዋል። የትርፍ ጊዜያቸውን ችግኝ በመትከል ህጻናትን በማስተማር የጎልማሳ ትምህርት በመስጠትና የተለያዩ የማህበረሰብ ስራ ለምሳሌ ቤት ለሌላቸው ቤት በመስራት፣ ድልድይ፣ መንገድ አስቸጋሪ የሆነ ቦታ ላይ ቦይ በመቅደድ መንገድ እየሰሩ ነው ያሉት የህብረተሰብ አገልግሎት ስራ በብዛት እየሰሩ ነው ያሉት በስፋት የተተከሉት ችግኞች እንክብካቤ ተደርጎላቸው እንዲጸድቁም ከሚመለከታቸው አካላት ጋር እየተሰራ መሆኑን ኃላፊው ተናግረዋል። በምዕራብ ጉጂ ዞን በተያዘው ክረምት ከ60 ሺህ በላይ ወጣቶች በተለያዩ የበጎ ፍቃድ ስራዎች ላይ መሰማራታቸውን ከዞኑ ያገኘነው መረጃ ያመለክታል። ለኢቢሲ ለተጠናቀረው ዘገባ ፀሐይ ኃይሉ ነኝ ከቡሌ ሆራ። በእኔ በኩል የነበሩት የሰዓቱ ዜናዎች እነዚሁ ነበሩ። በሰላም ዋሉ።